አረብኛን በእጃችሁም ሆነ በስልካችሁም ሆነ በላፕቶፖቻችሁ በትክክል መጻፍ የምትፈልጉ ከሆናችሁ ይሄ ትምህርት ለናንተ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ፣ የተወደዳችሁ ቤተሰቦቻችን እንኳን በድጋሜ ወደ ኢናስቲዩብ መጣችሁ ብያለሁ። እኔ የምታውቁኝ ወንድማችሁ ዑመር አህመድ ነኝ። በዛሬው ደግሞ ትምህርታችን ለየት ያለ ርዕስ ይዘን መተናል። ብዙዎቻችን አረብኛ በእጃችን ለመጻፍ ወይ በስልካችን ለመጻፍ ወይ በላፕቶፖቻችን ለመጻፍ እንቸገራለን። ይሄ የታወቀ ነው። እንኳንኛ ይቅርና አረቦቹ ራሳቸው የሚቸገሩበት ጉዳይ ስለሆነ ማለት ነው። እንግዲህ በዚህ ተከታታይ ትምህርታችን የአላህ ፍቃድ ከሆነ በተጅዊዱ ጎን ለጎን የኢምላ ትምህርት የምሰጣችሁ ይሆናል። ኢንሻአላህ ዛሬ ይህን ትምህርታችንን የምንጀምረው ብዙ ሰው ከሚወዛገብበት ጉዳይ ይሆናል። እነዚህ ሶስት ፊደሎች ብዙዎች አይለዩቸውም ወይም ለመለየት ይቸገራሉ። ዛሬ የምንመለከተው እንግዲህ ስለ ሀምዘቱል ወስል ስለ ሀምዘቱል ቀጥዕ ስለ አልአሊፉ ለይና፣ እነዚህ ሶስት ፊደሎች ልዩነታቸው ምንድን ነው የሚለውን ነገር በደንብ አስረዳችኋለሁ። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም በርካታ እጅግ አስፈላጊ ጠቃሚ ትምህርቶችን ታገኛላችሁ እዚህ ቻናል ላይ ኢንሻአላህ። ቤተሰብ የነበራችሁ ደግሞ ላይክ እና ሼር ማድረጉ አይረሳ። ሌሎች የሶሻል ሚዲያ ቻናሎቻችንን ታች ጋር አስቀምጥላችኋለሁ ሊንካቸውን፣ ቴሌግራማችንን የቲክቶክ አካውንታችንንም እንደዚሁ ፈሎ ማድረጋችሁን አትርሱ ለማለት ፈልጋለሁ። ወደ ትምህርታችን እንመለሳለን። እሺ ሀምዘቱል ወስል፣ ሀምዘቱል ቀጥዕ፣ አልአሊፍ ለይነ። ጠይብ ሶስቶቹ መልካቸው ምን እንደሚመስል እዚህ ጋ ላሳያችሁ። ጠይብ ሀምዘቱል ወስል የምትባለው ምልክቷ ይህን ነው የሚመስለው። በቃ ቋሚ አንድ ቁጥር ማለት ነው። ዝም በላችሁ እንደ አንድ ቁጥር የለም? እዚህ ነች። ምዘተልዋስል መልኳ ይሄ ዛ ምዘተልዕ የምትባለዋ ደግሞ እዚ ጋ እደምትመለከቷት የዓይን ፊደልን ጭንቅላት ማለት እንችላለን። ወይም ደግሞ የይን ፊደል ከላይ ኛው ያለው ክፍል የለም የይን ፊደል ከላይ በኩል ያለዋ ክፍልራሷ ማለት ነው፣ ጭንቅላቷ እሱ ተቆርጦኑ ሃምዝ መልኳ ይሄን ወቅ የይን ፊደል ጭንቅላቱ ነው የዛ ወይም ሀምዘቱል ቀጥዕ የምትባለዋ መልኳ ይሄን ይመስላል ማለት ነው። እቺ ሀምዘቱል ቀጥዕ የምትባለው አንዳንዴ እንደዚህ ብቻዋን ልትጻፍ ትችላለች፣ ወይ ደግሞ አሊፍ ላይ በዚህ መልኩ አሊፍ ላይ ከላይ ልትመጣ ትችላለች፣ ወይ ደግሞ አሊፍ ላይ አሁንም ከታች በኩል እንዲተደርጋም ልትጻፍ ትችላለች። ስለዚህ ሀምዘቱል ቀጥዕ የምትባለውን አንዳንዴ አሊፍ ላይ ከላይ ልታገኛት ትችላላችሁ አንዳንዴ አሊፍ ላይ ከታች ተጽፋ ልታገኛት ትችላላችሁ አንዳንዴ ደግሞ ብቻዋን መስመር ላይ ተጽፋ ልናገኛት እንችላለን። ስለዚህ የሀምዘቱል ቀጥዕ መልክ ይሄን ይመስላል። አሊፍ ላይ ብቻም ሳይሆን አሊፍ ላይ ብቻም ሳይሆን አንዳንዴ ያ ላይ በዚህ መልኩ ልናገኛት እንችላለን። አንዳንዴ ደግሞ ዋው ላይ በዚህ መልኩ ዋው ላይ ልታገኛት ትችላላችሁ። አንዳንዴ ደግሞ ን ነብራ ትባላለች። ወደፊት ኢንሻላህ ሁሉንም አንድ በአንድ ስለማስተምራት በተጨናነቁ በዚህ መልኩ እንደዚህ ልናገኛት እንችላለን። አንዳንዴ እንደዚህም ተደርጎ እንደዚህም ልናገኛት እንችላለን። አሊፍ ላይ ከዚህ ጋር መስመር ኖሮት በዚህ መልኩ ልናገኛትም እንችላለን። ጀሚል። ስለዚህ ይቺ ሀምዘቱል ቀጥዕ የምትባለው መልኳ ወይም አመጣጧ ብዙ ነው ከሁለቱ አንፃር ስናይ ማለት ነው። ወደ አልአሊፉ ለይና ስንመጣ ደግሞ አልአሊፉ ለይና የምትባለው ወይ በዚህ መልኩ እንደዚህ ልትጻፍ ትችላለች፣ ወይ ደግሞ ከዚህ በኩል መስመር ኖሯት እንደዚህ ልትጻፍ ትችላለች፣ ወይ ደግሞ ወይ ደግሞ በዚህ መልኩ ልትጻፍ ትችላለች። ያ በመሰለ መልኩ ልክ እንደ ያ ከታች ግን ነጥብ አይኖራትም። ወይ ደግሞ አንዳንዴ አንደ እንደዚህም ልትመጣ ትችላለች፣ በዚህ እዚህ ጋር መስመር ኖሯት። ጠይብ፣ እሺ አሁን መልካቸው ይሄ ከሆነ ልዩነታቸው ምን እንደሆነ እንነጋገር። እስኪ ሀምዘቱል ወስል የምትባለው ሀምዘቱል ወስል የምትባለው በመሰረቱ ተጨማሪ የሆነች ፊደል ናት። ያ ማለት አንድ ቃል ይኖራል። የዛ የቃል መሰረታዊ ፊደል አይደለችም። የዛ የቃል መሰረታዊ ፊደል አይደለችም። ጠይብ፣ ሀምዘቱል ወስል ለምንድን ነው የተጨመረችው? ለምንድን ነው ሀምዘቱል ወስል የምትባለው ፊደል ሲጀምር ያስፈለገው? በመሰረቱ ለምንድን ነው ያስፈለገው ከተባለ ዐረቦች በሱኩን መጀመር አይቻልም። እነሱ ጋር በቋንቋቸው ህግ መሰረት ሳኪን በሆነ ፊደል አይጀመርም፣ ሙተሐሪክ በሆነ ፊደል አይቆምም። ስለዚህ አሁን እኛ ጋር በአማርኛ ለምሳሌ ብንመጣ ብላ ልንል እንችላለን አይደል? ብለን ጀመርን። አሁን በሱኩን እኛ እንጀምራለን፣ ችግር የለብንም። አረቦች ጋር ብትመጡ ግን በሱኩን መጀመር በቋንቋቸው አይቻልም ማለት ነው። ሙተሐሪክ የሆነ ፊደል ላይ ደግሞ መቆምም አይቻልም በቋንቋው ህግ መሰረት ለምሳሌ

ፍጻፍ የሚል የአረበኛ ቃል እዚህ ጋ ለምሳሌ ላሳያችሁ። ጽፌ ፍ የሚል የአረበኛ ቃል እዚህ ጋ ልጻፍና ላሳያችሁ። ይሄ ቃል ተመልከቱ፣ እንደዚህ ነበረ። ካፉ ላይ ምንድን ነው ያለችን? ሱኩን አለችን። በአረበኛ ቋንቋ ህግ መሰረት ምን አይቻልም አልኳችሁ? በሳኪን መጀመር አይቻልም። ስለዚህ ምን ይደረግ ምን ይደረግ ሲባል እቺ ሀምዘቱል ወስል የምትባሏን እናምጣና እዚህ ጋር እናስቀምጣ ተባለ። ለምን? ምክንያቱም በአረብኛ ቋንቋ ህግ መሰረት በሱኩን ወይም ሳኪን በሆነ ሐርፍ መጀመር ስለማይቻል ሀምዘቱል ወስላ ከሳኪኑ ቀድማ ትመጣና በሐረካ እንዲጀመር በቃ፣ ቃሉን የምን ቃል ሙትሐሪክ በሆነ ፊደል መጀመር እንድንችል ማለት ነው ኦክቱብ አያቸዋ በዚህ መልኩ ይህን ሀምዘተል ወስል አሁን ዶማ በሆነ ሀረካ እናነባታለን። የሀምዘተል ወስል ሀረካ ዶማ ነው? ከስራ ነው? ፈትሃ ነው? መቼ ነው ሀምዘተል ወስል በፈትሃ የምትነበበው? ሀምዘተል ወስል ኡ ተብላ የምትነበበው የሚለውን ወደፊት ቀጣይ ቪዲዮዎች ላይ ስለማስተምራችሁ እሱንም አሁን እንዳትጨናነቁበት። አሁን ብቻ ዝምብላችሁ ይሁል ይህን ሀምዘተል ወስል በዶማ ኡ ብዬ ነው የማነባት። ስለዚህ ኡክቱብ ብዬ ይህንን ቃል ሳነብ ኦክቱብ እቺ ካፍ ሳኪና ስለነበረች በሱኩን መጀመር ቋንቋው ላይ ደግሞ ስለማይፈቀድ ሀምዘቱል ወስልን ያመጣንበት ምክንያታችን ሙተሐሪክ በሆነ ፊደል መጀመር እንድንችል ነው። ይህንን ቃል ለዛ ሀምዘቱል ወስል ሐርፉን ዛኢድ ሌይሰት አስሊየህ፣ ሀምዘቱል ወስል የምትባለዋ የቃል መሰረታዊ ፊደል ሳትሆን ተጨማሪ ነች፣ ቃሉ ላይ ተጨምራ የመጣች ፊደል ናት ማለት ነው። በጣም ጥሩ። ይሄ እንግዲህ አንድ ጽንሰ ሐሳብ ነው። ሁለተኛው እቺ ሐምዘቱል ወስል የምትባለዋ ፊደል የቃል መጀመሪያ ላይ በምትመጣበት ጊዜ የቃል መጀመሪያ ላይ በምትመጣበት ጊዜ ትነበባለች ወይ በፈትሐ ወይ በከስራ ወይ በማ ስለ ሐረከው ወደፊት ስለምናወራ አሁን ላይ አልገባበትም። ብቻ የቃል መጀመሪያ ላይ ልክ እዚህ ጋር እንደምትመለከቱት አሁን ኡክቱብ ብዬ ሳነብ አለው። ጠይብ። ስለዚህ መጀመሪያ ላይ ከመጣች ትነበባለች። የቃል መሀል ላይ ግን ከመጣች አትነበብም፣ ትወድቃለች። ይሄ ብቻ ያዙልኝ። የቃል መሀል ላይ ከመጣች አትነበብም፣ ሐምዘቱል ወስል ትወድቃለች ማለት ነው። ጠይብ ጀሚል። ስለዚህ አሁን ሐምዘቱል ወስል ማለት እንግዲህ ይቺ ነች። ቃል ላይ በሐረካ እንድንጀምር ሲባል ወይም ቃላቶችን በአረብኛ ቋንቋ ህግ መሰረት በሱኩን መጀመር ስለማይቻል ያንን ሱኩን ለማስወገድ ሲባል መጀመሪያ ላይ የምናመጣት ተጨማሪ የሆነች ፊደል ናት። ማን ሀምዘቱ ወስል ይሄ ነው እንግዲህ ሁላሳው ወይም ደግሞ እስካሁን የተናገርኩት አጭሩና ዋና ነጥብ ወይ ዋና ሐሳቡ ማለት ነው። ወደ ሀምዘቱ ቀጥዕ ደግሞ ስናልፍ ሀምዘቱ ቀጥዕ የቃሉ መሰረታዊ ፊደል ነች። ያ ማለት ልክ እንደ ሀምዘቱ ወስል ጊዜያዊ ግልጋሎት ለመስጠት የመጣች ፊደል ሳትሆን የቃሉ መሰረታዊ ፊደል ነች ማለት ነው። ከመሰረቱ የነበረች ፊደል ናት። ጠይብ፣ ይቺ ሀምዘቱል ቀጥዕ የምትባለው ታዲያ የቃል መጀመሪያ ላይ ልትመጣ ትችላለች፣ የቃል መካከል ላይ ልትመጣ ትችላለች፣ የቃል መጨረሻም ላይ እንደዚሁ ልትመጣ ትችላለች። ጠይብ፣ ጀሚል፣ ይህም ሁለተኛ ጥሩ ጽንሰ ሀሳብ ነው። እሺ፣ ሀምዘቱል ቀጥዕን መቼ ነው የምናነባት? መጀመሪያ ላይ ስትመጣ ነው? መካከል ላይ ስትመጣ ነው ወይስ የቃል መጨረሻ ላይ ስትመጣ ነው የምትነበበው ሀምዘቱል ቀጥዕ ከተባላችሁ? ሀምዘቱል ቀጥዕ የትም ቦታ ላይ ብትመጣ ትነበባለች። መጀመሪያ ላይ ትምጣ ትነበባለች፣ መካከልም ላይ መጨረሻም ላይ ሁሉም ቦታ ላይ ብትመጣ ትነበባለች። በሶስቱም ሐረካዎች ሊሆን ይችላል፣ በሱኩን ሊሆን ይችላል የምትመጣው በፈትሃ በከስራ በደማ በሱኩንም ትምጣ፣ የትኛውም ቦታ ላይ ትሆን ሀምዘቱል ቀጥዕ ሁሌ ትነበባለች ማለት ነው ጠይብ ጀሚል፣ አሊፍም ላይ ትምጣ፣ ዋውም ላይ ትምጣ፣ ያም ላይ ትምጣ፣ የትም ቦታ ላይ ትምጣ፣ ብቻዋንም ትምጣ፣ መስመር ላይ ብቻ ሀምዘቱል ቀጥዕ ሁሌ የምትነበብ እንደሆነች መታወቅ አለበት ማለት ነው። ለምሳሌ አሁን እንበልና ይህንን ቃል ብንወስደው ተመልከቱት። እዚህ ጋ ደግሞ ይህንን ቃል ብሰጣችሁ ጠይብ ተመልከቱት። ይሁን አ ልሁን ንዘ ል ጀሚል ንዘ። ሀምዘቱል ቀጥዕ የምትባለው እዚህ ቃል ላይ የቃሉ መጨረሻ ላይ መታለች። እዚህ ደግሞ የቃል መጀመሪያ ላይ መታለች። ሁለቱም ላይ ግን አነበብኳት። አ አንዘለ መሃል ላይ ቤት መጣስ፣ ተመልከቱ። እዚህ ጋ ይህንን ተመልከቱት። ሰአለ ሰአለ አንድ ጋት መሃልም ላይ መታ ማለት ነው። ብቻዋን ብትመጣ እንደዚሁ ብቻዋን ብትመጣ በተመሳሳይ መልኩ ትነበባለች ማለት ነው። ኢንሻአላህ ወደፊት እያንዳንዱን ፊደል በተመለከተ ወደ ውስጥ የምንገባበት ትምህርት ስለሚመጣ አሁን ላይ ብዙ ሰዓት መውሰድ አልፈልግም። እዚህ ላይ እና ነው ዋናው አላማዬ፣ አሁን የነዚህን የሶስቶቹን ፊደሎች ልዩነት መግለጽ ብቻ ስለሆነ ጠይብ፣ ሀምዘቱል ቀጥዕ ምን እንደሆነች ግልጽ ነው ብዬ አስባለሁ እንግዲ። ወደ ሶስተኛዋ ስንመጣ ደግሞ አልአሊፍ ለይና አልአሊፍ ለይና የምትባሏ በሌላ ስያሜ አሊፍ አልመድየህ ልትሏት ትችላላችሁ፣ መሳቢያ የምትባሉ አሊፍ ጠይብ አልአሊፍ ለይና የምትባሏ ፊደሎችን ለማስረዘም የምንጠቀምባት ወይም ሐርፎችን ለመሳብ የምንጠቀማት የሆነች አሊፍ ነች። ይቺ አሊፍ በሁለት አይነት መልኩ ልትመጣ ትችላለች። በዚህ መልኩ ቋሚ ሆና ልትመጣ ትችላለች። አልአሊፍ አልመምዱዳ ትባላለች። እቺ ቋሚ በምትሆንበት ጊዜ መምዱዳ ትባላለች። ወይ ደግሞ ያ እን በሚመስል መልክ ልትመጣ ትችላለች። ያኔ ደግሞ አልአሊፍ አልመቅሱራ ትባላለች። ይሄ ስያሜው አሁን ላይ አያሳስበንም፣ ችግር የለውም። ወደፊት ስለምንመጣበት ብያችኋለሁ። ጠይብ አሁን ዋናው ነገር የፊደሎች ማነው፣ የቃሎች መጀመሪያ ላይ ትመጣለች ወይ አልአሊፉን ለይና የምትባሏ የቃል መጀመሪያ ላይ ትመጣለች? አትመጣም። ከተባልን አትመጣም፣ መጀመሪያ ላይ ልናገኛት አንችልም። ለምን ከተባለ፣ ምክንያቱም መሳቢያ ፊደል ነች። የምትስብልን ደግሞ እነማንን ነው? እሷን ቀድመዋት የሚመጡ ፊደሎችን እንጂ እሷ መጀመሪያ ቀድማ ከመጣች የቃል መጀመሪያ ላይ ከሆነች ማንን ትስባለች? ማንንም ፊደል አትስብልንም። ስለዚህ አልአሊፉን ለይና የምትባለው ሁሌ ሁሌ ወይ መሀል ላይ ነች ወይ መጨረሻ ላይ ነው የምትመጣው። ወይ የቃል መሀል ላይ ልናገኛት እንችላለን፣ ወይ ደግሞ መጨረሻ ላይ ልናገኛት እንችላለን። ይህም ተፍሲል ያስፈልገዋል ማብራሪያ ያስፈልገዋል። ይችኛዋ ይችኛዋ ያን የምትመስለዋ መጨረሻ ላይ ብቻ እንጂ አትመጣ። እቺ ቋሚዋ ግን መሃልም ላይ መጨረሻም ላይ ልናገኛት እንችላለን። ስለዚህ አልአሊፉ ለይነ መጀመሪያ ላይ ትመጣለች ወይ አትመጣም መሃል ላይ ትመጣለች ወይ ቋሚዋን ከሆነ አዎ መጨረሻ ላይስ የችኛዋ ቋሚዋና የችኛዋ መጨረሻ ላይ ሊመጡ ይችላሉ ማለት ነው ጠይብ አሊፍ ለይነህ የምትባለው ሁሌ ቀድሟት የሚመጣው ፊደል ሐረካው ምን መሆን አለበት ፈትሐ መሆን አለበት ስለዚህ ከአሊፍ እንደዚህ ተደርጎ ተጽፎ ለምሳሌ ቀድሞ የመጣው ፊደል ሐረካው ከስራ ወይ በማ ሆኖ ካገኛችሁት አጋጣሚ ይቺ አሊፍ አሊፍ ለይና ወይም መሳቢያ የምትባለ አሊፍ አይደለችም ማለት ነው። ስለዚህ መሳቢያ የሆነችው አሊፍ መልኳ የቆመችዋ ልትሆን ትችላለች፣ ያ የምትመስለ ልትሆን ትችላለች። ሁሌ ቀድሟት የሚመጣው ፊደል ሐረካው ፈትሐ መሆን አለበት። እንደዛ ካልሆነ አሊፉ ለይና ወይም አሊፍ መዲያ የምትባሏ መሳቢያ የሆነችው አሊፍ አይደለችም ማለት ነው። አንድ ምሳሌ ልስጣችሁ፣ ይህን ቃል እዩት። ይሄን ቃልና ይሄን ቃል እዩት አሽ طيب ይሄን ካያችሁት እቺ الالف المديه የምትባሉ ናለች ምክንያቱም ከሷ ቀድሞ የመጣው ፊደል ማን ነው صاد حركهው ምንድነው فتحه እዚህም ጋር የምትመጡ እቺ الف ነች ያ ከተባላችሁ ቀድሞት የመጣውን ፊደል حركهውን አይታችሁ الف ትሁን ያ ትሁን መለየት ትችላላችሁ? አሁን ቀድማት የመጣው ሰዋድ ሐረካው ፈትሐ ስለሆነ ይቺ ያ ሳቶን አሊፍ ነች ማለት ነው። طيب ሁለቱም መሳቢያ አሊፎች ናቸው አልአሊፉ ለይነህ ሚለው ውስጥ ይገባሉ ማለት ነው። በጣም ጥሩ። እንግዲህ እስካሁን ድረስ ያወራሁትን ጠቅለል ልሳደርገው። ሐምዘቱል ወስል የምትባለው የቃል መሰረታዊ ፊደል ያልሆነች ጊዜያዊ ግልጋሎት ብቻ ለመስጠት የምትመጣ የቃል መጀመሪያ ላይ ወይም መሀል ላይ ልናገኛት የምንችል ፊደል ስትሆን፣ መጀመሪያ ላይ ስትመጣ ትነበባለች። መሃል ላይ ስትመጣ አትነበብም፣ ትወድቃለች። ምንም እንኳን በጽሁፍ ብትታይም ተጽፋ ብትታይም ስናነባት ግን አናነባትም እኛ። ሐረካዋ ፈትሃ ወይ ከስራ ወይ ዶማ ሊሆን ይችላል። በአ በኢ በኡ በእነዚህ በሶስቱ ልትነበብ ትችላለች። መቼ ነው ፈትሃ የምትሆነው? መቼ ከስራ? መቼ ዶማ? ወደፊት የምንመለከተው ይሆናል። ሀምዘቱል ቀጥዕ የምትባለው ደግሞ የቃሉ መሰረታዊ ፊደል ስትሆን መጀመሪያ ላይ፣ መሃል ላይ፣ መጨረሻ ላይ ልትመጣ የምትችል ሐርፍ ነች በሐረካ በስኩንም ልትመጣ ትችላለች። በፈትሐም ትምጣ በከስራም ትምጣ በዶማም ትምጣ በስኩንም ትምጣ ሁሌ ትነበባለች። የትኛውን ቦታ ላይ ብናገኛት እናነባታለን ማለት ነው። ሶስተኛዋና የመጨረሻዋ ደግሞ አልአሊፉለይነህ ለይና ምትባለው ስትሆን ይችኛዋ ደግሞ ሐርፎችን የምናስረዝምባት ወይም የምንሰብባት ፊደል ነች። ሁሌ ቀድሟት የሚመጣው ፊደል ሐረካው ፈትሐ ነው። የምትመጣው መሃል ላይ ቋሚዋ ከሆነች መጨረሻ ላይ ቋሚዋም፣ ያምት መስለዋ ተማም። እቺ ያምት መስለዋ ግን የቃል መሃል ላይ ልናገኛት አንችልም። ያምት መስለዋን መሳቢያ አሊፍ መሃል ላይ ልታገኛት አትችሉም። እችኛዋን ቋሚዋን ግን መሃልም ላይ መጨረሻም ላይ ልታገኛት ትችላላችሁ። እችኛዋ መጨረሻ ላይ ብቻ ነው የምትመጣው። ጠይብ፣ አልአሊፉ ለይና ወይም መሳቢያ የምትባለዋ አሊፍ የቃል መጀመሪያ ላይ ትመጣለች ወይ አትመጣም እሷ ይሄን ይመስላል እንግዲህ የዛሬው ትምህርታችን። ያልገባችሁ ነገር ካለ ከመጠየቅ ወደ ኋላ አትበሉ፣ ኮመንት ሴክሽን ላይ አስቀምጡልኝ ጥያቄያችሁን። አይቼ ኢንሻአላሁ ተዓላ መልስ የምሰጣችሁ ይሆናል። በሚቀጥለው ቪዲዮአችን ደግሞ የአላህ ፍቃድ ከሆነ በጣም አስፈላጊ ለቀጣይ ትምህርቶችም እንደዚሁ በጣም መሰረታዊ የሆነ ጉዳይ የማስተምራችሁ ይሆናል። እሱም ምንድነው፣ በአረብኛ ፊዕል ማዲ፣ ፊዕል ሙዳሪዕ፣ ፊዕል አምር ወይም በእንግሊዝኛው ቨርብዝ የሚባሉት ድርጊቶች በአማርኛ ከመጣችሁ ወይም ግሶች የምትሏቸውን በአረብኛ ሶስቱንም የጊዜ አይነቶች ወስደን ያለፈ፣ አሁን ላይ እየተካሄደ ያለ እና ትዕዛዝ ወይም ደግሞ ወደፊትን የሚመለከቱ በአረብኛ ፊዕሎችን ወይም ግሶችን የማስተምራችሁ ይሆናል። እሱን ካስተማርኳችሁ በኋላ ሀምዘቱል ወስል የምትባለዋል የት የት ቦታ ላይ እንደምትመጣ እናያለን። ስለዚህ ያኔ ፍዕል ማዲ ላይ ወይ ፍዕል ሙዳሪዕ ላይ ወይ ደግሞ ፍዕል አምር ምናምን እያልኩ አወራለሁና የዛን ጊዜ ታዲያ ፍዕል ማዲ ሲል ምን ማለት ሆኖ የሚል መወዛገብ ውስጥ እንዳትገቡ፣ ፍዕሉ አምር ሲል ምን ማለት ሆኖ የሚል ነገር እንዳትወዛገቡ፣ ቀጣዩ ቪዲዮ እጅግ በጣም ወሳኝ በጣም አስፈላጊ ነው። የቀጣዩን ቪዲዮ የማይመለከት ከዛ በኋላ ያሉ ትምህርቶቼ ግልጽ ላይሆኑለት ይችላሉና እስከዚያው ድረስ እንግዲህ እናንተ ይህንን እያጠናችሁ ትቆያላችሁ ማለት ነው። በያላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።